ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደያዝናቸው መረጃዎች አለፍን። መልካም ጊዜ። የክልል ጊዜያዊ አስተዳደር የአዋጅ ማሻሻያ ያስፈለገው በአዋጁ ላይ የተቀመጠው ጊዜ ገደብ ካለው ነባራዊ ሁኔታ ጋር የማይጣጠም በመሆኑ ነው መባሉን ሰምተናል። የኢፌድሪ የህዝብ ተወካዮች ምክር ቤት በዛሬው ዕለት መጋቢት መጋቢት 23 ቀን 2017 ዓ.ም 22ኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ ባካሄደው በዚሁ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ላይ ተወያይቷል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 የሚተካ ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በአብላጫ ድምጽ ጸድቋል። በስራ ላይ ያለው አዋጅ ቁጥር 395 ህዝባር 2003 መሰረት ህገ መንግስታዊ ስርዓት አደጋ ላይ በመውደቁ በፌዴሬሽን ምክር ቤት ትእዛዝ ፌዴራል መንግስቱ የክልል ምክር ቤት እና የህግ አስፈጻሚን በማገድ ጊዜያዊ የክልል አስተዳደር እንዲቋቋም ሊወሰን የሚችልበትን ስርዓት ያስቀመጠ ነበር። ባለፉት ዓመታት በዚህ ድንጋጌ ትግበራ ሂደት ላይ የተስተዋሉ ሁለት ችግሮች በመኖራቸው ማሻሻያው ማስፈለጉን በምክር ቤቱ ተገልጿል። በዚህም የክልሉ ጊዜያዊ አስተዳደርን ቆይታ ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በአመት ሁለት ጊዜ ብቻ የሚሰበሰብ መሆኑን እና አባላቱም በየክልላቸው ከፍተኛና ተደራራቢ የመንግስት ኃላፊነት ያለባቸው በመሆኑ የጊዜያዊ አስተዳደር ቆይታን ማራዘም ሲያስፈልግ በአጭር ጊዜ ስብሰባ በመጥራት ውይይት አድርጎ ውሳኔ ለመስጠት የሚያስቸግር መሆኑ ተጠቁሟል። እንዲሁም የአዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት አዋጁ አሁን ባለበት ሁኔታ ለጊዜያዊ አስተዳደሩ ያስቀመጠው የጊዜ ገደብ የሁለት ዓመት ከግማሽ ሲሆን ይህ መነሻ ከነባራዊ ሁኔታ ጋር የማይጣጠም መሆኑን ተገልጿል። ለአብነትም በትግራይ ክልል ያለው አሁናዊ ሁኔታ ለአዋጁ መሻሻል አስፈላጊነት እንደ ምክንያት የቀረበ ሲሆን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣው አዋጅ ቁጥር 359 ህዝባር 1995 አንቀጽ 15 ንዑስ አንቀጽ 3 ተሰርዞ አዲስ ንዑስ አንቀጽ 3፣ 4፣ 5፣ 6 እና ሰባት ተጨምረዋል። ስለሆነ አዋጅ ቁጥር 1373 ህዝባር 2017 ሆኖ ምክር ቤቱ አዋጁን በአብላጫ ድምፅ አጽድቆታል። ትግራይ ጊዜ አስተዳደር ያው እስካሁን የተቋቋመ እሱ ብቻ ነው። በጊዜ አስተዳደርነት እስካሁን ምን ተግባራት እንደፈጸመ አፈጻጸሙን የመለከት ሪፖርት ቀድሞ ለዚህ ምክር ቤት መቅረብ ነበረበት። ለምን ይሄ አልቀረበ? ሁለተኛው የትግራይ ክልል መንግስትና ምክር ቤት ህገ መንግስታዊ ስርዓቱን ለማፍረስ በተንቀሳቀሰው መሰረት ታግዶ መቆየቱ ይታወሳል። በዚህም መሰረት ቀርቦ 3:59 2003 አንቀጽ የተወሰነ አንቀጽ እንዲሻሻል ያቀረበ አለ። በዛ አዋጅ ውስጥ ግን ሌላ መሻሻል ያለበት አለ። ወደ አዋጁ ወደ ማሻሻያው ከመድሀችን በፊት 14:4 ላይ የበፊቱ አዋጅ ላይ 3:59 አንቀጽ 14:4 ላይ የፌደራል ጉዳዮች ሚኒስተር የምላል የፌደራል ጉዳዮች ሚኒስተር የምል የለም አሁን። ስለዚህ ምናልባት ይሄ አንቀጽም አብሮ መሻሻል መቻል አለበት፣ ወይም በሰላም ሚኒስትር ወይም በሌላ አካል ተብሎ አብሮ መሻሻል መቻል አለበት የሚል አስተያየት አለኝ። ሁለተኛው በአንቀጽ አስራ አራት ሶስት ሀ መሰረት ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አላቀረበም? ለፍርድ ብቀርብ ኖሮ በዛ ሁኔታ ላይ ይታይ ነበር። ሁለተኛ ይሄ የህገ መንግስታዊ ስርዓቱን ለመደራድ እና ሀገሪቷን ለማፍረስ የተንቀሳቀሰው ኃይል ከራሱ ክልልም አልፎ በቅርብ ጊዜ መከላከያ መግለጫ ሲሰጥ እንደሰማነው በሌሎችም ክልሎች በከፍተኛ የጦር ጀራ ነባት ገብቶ እንቅስቃሴ ሲያደርግ እንደነበረ ሰምተናል። ይሄ ሁኔታ ባለበት አሁን ህወሓትን እንደ ድርጅት እያሽሞነሞን እስከ መቼ ድረስ ነው የምንቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ እስከ መቼ ድረስ ነው ይህን አሸባሪ ድርጅት ሀገሪቷን ለማፍረስ እየተንቀሳቀሰ ያለውን እያሽሞነሞን የምንቀጥለው የሚል ጥያቄ አለኝ። አመሰግናለሁ። የኢቢኤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም ከስርጭት መታገዱ ተሰምቷል። በኢቢኤስ ቴሌቪዥን ጣቢያ የሚተላለፈውና አዲስ ምዕራፍ የተሰኘው ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት በመውሰድ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ ከስርጭት ታግዶ እንዲቆይ የተወሰነና የጽሑፍ ማስጠንቀቂያ የተሰጠ መሆኑን የኢትዮጵያ መገናኛ ብዙኃን ባለስልጣን አስታውቋል። ባለስልጣኑ እሁድ መጋቢት 14 ቀን 2017 ዓ.ም ጣቢያው ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ሕጎች አንጻር በመገምገም አስተዳደራዊ እርምጃ መውሰዱን ነው የገለጸው። ፕሬዚዳንት ፑቲን ከፍተኛ እየተባለለትን ጥሪ ማድረጋቸው ተሰምቷል። ፕሬዚዳንት ፑቲን በአመት ውስጥ ከፍተኛ የተባለለትን የውትድርና ጥሪ አስተላለፉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፈረንጆቹ 2011 ወዲህ ከፍተኛ የተባለለትን ወታደራዊ ጥሪ ለዜጎች አስተላልፏል። ፕሬዚዳንቱ ጥሪውን ያደረጉት ዕድሜያቸው ከ18 እስከ 30 አመት ለሚሆኑ 160 ሺህ የሀገሪቱ ወንዶች ሲሆን ይህም የሀገሪቱን መከላከያ ሰራዊት አባላት ቁጥር በእጅጉ እንደሚያሰፋው ተገልጿል። ጥሪው የተላለፈው ፕሬዝዳንት ፑቲን የሩሲያን መከላከያ ሰራዊት አባላት ብዛት ወደ 2.39 ሚሊዮን እንደሚያደርሱ ከተናገሩ ከወራት በኋላ መሆኑ ተጠቁሟል። ይህም በቀጣዮቹ ሶስት አመታት ውስጥ አንድ መቶ ሰማኒያ ሺህ ተጨማሪ ኃይል ምልመላ ማለት ነው። ምክትል አድሚራል ቭላድሚር ሲሚሊያንስኪ አዲሶቹ ምልምል ወታደሮች በዩክሬን ጦርነት እንደማይሳተፉ አረጋግጠዋል። ይሁን እንጂ ከዚህ በፊት ሰራዊቱን የተቀላቀሉ ምልምል ወታደሮች በዩክሬን ጦር ተሳትፈው ሕይወታቸው ያለፈ ስለመኖሩን በዩክሬን በኩል መነገሩ ተነስቷል። ፕሬዚዳንት ፑቲን ክስተቱን አስመልክተው በሰጡት ማስተባበያ ጅምር ላይ ጥቂት ምልምል ወታደሮች በስህተት ወደ ግንባር በመላክ የተፈጠረ እንጂ ሁሉንም ያሳተፈ እንዳልነበረ መግለጻቸውን የአርቲ ዘገባ አመልክቷል ሲል ቪኦኤ አስነብቋል። ትራምፕ የአሜሪካ ጦር በአፍሪካ የመኖሩ አስፈላጊነት ላይ ጥርጣሬ እንዳላቸው ተዘገበ። ዶናልድ ትራምፕን ጨምሮ አብዛኞቹ ሪፐብሊካን የአሜሪካ ጦር በአፍሪካ መኖርን እንደማይደግፉና ፔንታጎን ለምን በአፍሪካ ጦሯን እንዳሰፈረ ጥያቄ እንዳላቸው ተዘግቧል። በአፍሪካ የአሜሪካ ጦር ማዝዣ ወይም ደግሞ አፍሪኮ እንደ አውሮፓን አቆጣጠር በሁለት ሺህ ሰባት በጆርጅ ቡሽ አስተዳደር የተመሰረተ ሲሆን በአፍሪካ በተለይ በቀይ ባህር የአሜሪካን ጥቅም ለማስጠበቅ ሲሰራ ቆይቷል። በአካባቢው የቻይናን ተጽዕኖ በመገደብ የተለያዩ የሽብር ድርጅቶችንም ላለፉት 18 ዓመታት ሲዋጋ መቆየቱ ይታወሳል። አሁን ግን የአፍሪኮም አስፈላጊነት ላይ በፕሬዝዳንቱን ጭምር ጥያቄ መነሳቱ ምናልባት አሜሪካ በአፍሪካ ያላትን የጦር ሰራዊት እንዳታስወጣ ወይም እንዳትቀንስ የሚል ፍራቻን አዋልዷል። ፕሬዝዳንት ትራምፕ ወጪያቸውን መቀነስ እንደሚፈልጉና ትኩረታቸውን በኢንዶ ፓሲፊክ ቀጠና ላይ ማድረግ እንደሚፈልጉ ኤንቢሲ የዘገበ ሲሆን በኢንዶ ፓስፊክ አካባቢ ያላቸውን ተጽዕኖ ለማሳደግ ደግሞ አፍሪኮምን በአውሮፓ ከሚገኘው የአሜሪካ ማዘዣ ጋር ሊቀላቅሉት እንደሚችሉ እየተዘገበ ይገኛል። የአፍሪኮም ዋና አዛዥ ጄኔራል ሚካኤል ላንግሊ ሃማስ በሴኔት ፊት ቀርበው ማብራሪያ እንደሚሰጡ የሚጠበቅ ሲሆን ቀድሞ ይህ ዜና መሰማቱ ማብራሪያውን ተጠባቂ አድርጎታል ተብሏል። በርካታ የሴኔት እና የኮንግረስ አባላት ግን ይህንን ሀሳብ እየተቃወሙ ሲሆን ሀሳቡ ወደ ውሳኔ ከተሸጋገረ ቻይና በአፍሪካ ያላትን ተጽዕኖ የምታሳድግበት ይሆናልን ተብሎ ይገመታል ሲል ደ አፍሪካን ሪፖርትስ ዘግቧል። እስካሁን አብራችሁን ስለቆያችሁ ያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለህዝባችን አንድነትን እየተመኘን ተሰናበትን።